እደፋም እደፋም፣ ደግሞ አልሰጥም። ሁለተኛው ጊፍት ደሞ እኔ ጊፍት እኮ ልሰጠዋለሁ። ቆይ ታባ፣ እንዲያውም ለዲቦራ ሰጥቼ ካላስረገጥኩ አንተንማ። አፈር ብላ ቅሙ። ለሊቱን በሙዚቃም ነው ያደረኩት። በጠዋቱ እኮ ይገልሻል። ምን አባቱ ነው የሚገለኝ? ምን አባቱ ነው የሚገለኝ? ልክ ልኩን እነግረው ብላት፣ ለማመጣው እንጂ ካልሲ ላይኖር ይችላል። አይሱር ካልሲ እራሱ የለውም አስቡት እንግዲህ፣ አልቶም አልቶም አልቶም ተሳቢ የወጣውን አልሰማሽም? ይሄ ባለጌ በጥቁር አያ እንዲበልሽ ብሎ ወጣ አይደለ? አንተን ደግሞ ዝሆን በዝሆን አንተን ማስቀጥቀጥ ነው። ዝሆን የዝሆንን አይተኸዋል? በዝሆን በዝሆን ነው አንተን ማሸጉር። እከካ እከካም አልቶ የታባቱ እሱ ሲሰድበኝ ሲሳደም ዝማ እንትን አላችሁት። እኔ እኮ እነ ሄለን አይደለሁ። እኛ እኛ እያልኩ ሄደው ሲሰድበኝ ልክ ልኩ ነው የምነግረው። ክብር ድለት ሙትጫ እኔ ከሰል ቀባ ከሰል ቀጠቀጥኩኝ ምናምን ከሌሎቹ ጋር ወር ተቀጣቅጠው ተቀጣቅጠው ነው ተቀጣቅጠው ወርም በሙሉ ያ ኦኬ ኢንስበሪ አለኝ። አልችልም፣ ኢንስበሪ አልችልም፣ ኢንስበሪ አልችልም አይችልም አንተ ከብት ሀአራ የታባ ያስገድልሻል። ምን አባቱ ምን አባቱን ያለ እኔ እኔ እንትን አልለው። አሁን እስር ቤት ነው ማስገባው። ከፈለኩ ሬሳ ልጆቹን ሲሳደብ በቃ ዝም ብለው በቃ ለጥቅማቸው ብለው ገንዘብ ስለሚያሰራቸው ዝም ይሉታል። እኔ ዝም አልለው አንተ ሬሳ እድፋ ሙትቻ፣ ቀን ሙሉ ነው የምውልብህ። ደግሞ ቆይ ቀን ሙሉ የሞትክ አልወደውም እኔ ምን አባቱ ተሳድበህ ሄዳው። እንደዚህ ነው እንደ ተሳደበ። እኔ እኮ ግርም ይለኛል ግን እኮ ሰውየው ነው ሁል ጊዜ በቃ፣ ልክ ሲሸነፍ ይሰድባቸዋል። እነሱ ይሁንንም ሰደበ እነሱ ስናት ጓድ ተጫወተው ነው ቢሰደበ እናሱ ዛሬ ገና የተጫወት ነው። እየፈራሁት ደግሞ እኔ ፓንት ሳምሪ ስትመጣ በደርዘን ገዝቼ ሳይዘን ንገረኝ እልክልሐለሁ ከዚህ ከአንድ ሾፕ አፈር ብላ አፈር ያስበላ እንትን ዘይ

ስድ ሙትጫ አልጫወትም አልጫወትም፣ ለቅፎኛል። ይሄ አልጫወትም። ለካፌ እግዚአብሔርን ለከፈኝ። ማሜ ፓንት የለውም እያላችሁ ጸ የመጀመሪያው ሰው በሆነ እየኖረ ፓንት የለኝ ለመጀመሪያ ጊዜ ገጠር እንኳን ቢሆን ችግር ነው።